ደሃን የሚያስርበው ደሃን የሚያሳርዘው ደሃን የሚጥለው ደሃን የሚያስጨንቀው ደሃን ግራ የሚያጋባው ደሃን የሚጥለው እግዚአብሔር አይደለም። የጸነሳችሁ ሴቶች ራሱ የምታወጡትን ቃል መጠንቀቂያ፣ ለምሳሌ ሀሜተኛ ነው። በትላንትና ዕለት በጋሻው በራሱ ቸርች ውስጥ እያለቀሰ የሰበከው የእመቤታችን ድንግል ማርያም ስብከት በእጅ ገብቷል። እንደሚታወቀው በቅርቡ አንዲት በምንፍቅና እምነት ውስጥ ያለች ሴት በእመቤታችን ስለአድኑ ያልተገባ ነገር ስታደርግ የነበረ ሲሆን፣ መለስ ዜናዊ አልሞተም እያሉ ይህንን ቪዲዮ አረብ ሀገር ላይ ተገኝቷል እያሉ እያጋሩ ይገኛል። በመግቢያ ላይ እንዳስመለከትኳችሁ አንኳር አንኳር የሆኑ ዜናዎች ይዤላችሁ መጥቻለሁ። ክቡራን ተመልካቾች፣ ለዚህ ቻናል አዳዲስ ሲሆናችሁ ሰብስክራይብ የምትለውን በተን መንካታችሁን ችላ አትበሉ። በቅድሚያ የማስመለከታችሁ የቀድሞ ጠቅላይ ሚኒስተር መለስ ዜናዊ አልሞተም፣ በህይወት ተገኝቷል የሚለው መረጃ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። መለስ ዜናዊ አልሞተም እያሉ ይህንን ቪዲዮ አረብ ሀገር ላይ ተገኝቷል እያሉ እያጋሩ ይገኛል። ብዙዎችም በቪዲዮ ላይ ለምን መለስ ዜናዊ ወደ ሀገሩ አይመለስም እያሉ እየጻፉ ሰዎችን እያደናገሩ ይገኛል። በእርግጥም እንደዚህ አይነት ቪዲዮዎች በኤአይ በብዛት ይሰራሉ። ታዲያ የኤአይ ጉዳይ አሁን ብዙ ሰዎችን እያደናገረ ይገኛል። ይህ ቪዲዮ ኤአይ ነው እንግዲህ ይሄ ኤአይ የሚባለው ሲስተም በጣም ብዙዎችን እያወዛገበ ይገኛል እንግዲህ የቀድሞ ጠቅላይ ሚኒስትራችን መለስ ዜናዊ እንግዲህ ነብሳቸውን በሰላም ትረፍልን ኤአይ ነው የእሱ ጉዳይ ነው እንደዚህ እያደረገ ያለው በቀጣይ የመወስዳችሁ ደግሞ በጋሻው ፓስተር በጋሻው ሰላም ቤታችን በምሬት እያለቀሰ ሰብኳል እንደገና ደግሞ ወደ ቅዱስ ቤተክርስቲያን ሊመለስ ነው የሚል ዜና ዘገባ ሰሞኝና መጣሁላችሁ። እስኪ በቅድሚያ ከዚህ በፊት በኢትዮጵያ ቤተክርስቲያን ሆነው ሲያስተምር የነበረውን ትምህርት ላስመልክታችሁና ጠራ አድርጌ ላስመልክታችሁና ወደ ዜና ወስዳችኋለሁ በትንቢተ ኢሳያስ በዚህ በሀምሳ ሁለተኛው ምዕራፍ ቁጥር አስራ አንድ ላይ እንዲህ የሚል የእግዚአብሔር ቃል ተጽፎ ታገኛላችሁ።

እግዚአብሔር ይቀድማችኋል፣ የእስራኤልም ቅዱስ ይከተላችኋል። በችኮላ አትወጡ፣ በመኮብለልም አትሸኙ፣ እንዲያው ታረፋላችሁ ይላል። ማረፍ ላልቻለው ሕዝባችን፣ መቅበዝበዝ ለበዛበት ማንነታችን እግዚአብሔር እረፍት ይሆነን። እናንተ የእግዚአብሔርን ዕቃ የምትሸከሙ ነው ያለው ኢሳይያስ። ለጊዜው ሌዋውያኑን ካህናት የእስራኤልን ልጆች እግዚአብሔርን በማምለክ የመጀመሪያዎቹ የሆኑ የሕግ እንደራሴዎች ካህናት፣ ነቢያት ከአብራካቸው የተከፈሉላቸው እነርሱ፣ እናንተ የእግዚአብሔርን ዕቃ የምትሸከሙ፣ መሰዊያውን የምትሸከሙ፣ የቃል ኪዳኑን ታቦት የምትሸከሙ የዜማውን ዕቃ የምትሸከሙ፣ በገናውን የምትሸከሙ፣ መሰንቆውን የምትሸከሙ፣ ከበሮውን የምትሸከሙ፣ እልቢርታውን የምትሸከሙ፣ መለከቱን የምትሸከሙ ሁላችሁ ልፍ ልፍ በሉ ይላል እግዚአብሔር። ምንድነው ልፍ ማለት? ምንድነው እግዚአብሔር ሊነግረን የሚፈልገው ነገር? እውነት እላችኋለሁ ብዙ ጊዜ በዚህ ርዕስ አገለግላለሁ። ሌሎች እግዚአብሔር እንገልጥለት የሚፈልጋቸውን ብዙ ርዕሶች ይኖራል። እኔ የሚገርመኝ እግዚአብሔር አሰራር አስተምሮት ሁልጊዜ ሁልጊዜ ቃሉን በገለጥነው ቁጥር ራሳችን አገልጋዮቹን አስተምሮን ሰብኮን አንዳንዴ በዝምታ በአድናቆት እጃችንን አፋችን ላይ እስክንጭን ድረስ መዝሙሩ አዲስ እየሆነብን፣ ወንጌሉ አዲስ እየሆነብን፣ አገልግሎቱ አዲስ እየሆነብን፣ ጉባኤው አዲስ እየሆነብን፣ መውጣት መግባቱ መድከም መበርታቱ አዲስ እየሆነብን፣ ሁልጊዜ እግዚአብሔር አዲስ ስለሆነ እኮ ሁል ጊዜ አዲስ ስለሆነ እግዚአብሔር ሁልጊዜ ጊዜ አዲስ አዲስ አሁንም የእያንዳንዳችንን ልብ በመስራት በመጠገን ወደ አዲስነት ማዕረግ ሊያሸጋግረው ብርቱ የሆነ ነገር የሚያደርግ እግዚአብሔር አዲስ ይሄ ጌታ እልፍ እልፍ በሉ ይላል። የእግዚአብሔርን ዕቃ የምትሸከሙ ነው ያለው። አሁን እኔና እናንተ የተሸከምነው እግዚአብሔር ዕቃ ምንድነው? ምንድነው በእኛ ላይ የወደቀው ሸክም? ያለ ሸክም አይደለንም። አንድ ነገር ተሸክመናል። ይሄ የተሸከምነው ነገር ምንድነው? ይገባናል ወይ? እንረዳለን ወይ? እልፍበሉ የሚለውኛል እናንተ እግዚአብሔርን ዕቃ የምትሸከሙ የአዲስ ኪዳን ክርስቲያኖች፣ ምንድን ነው እኔ የተሸከምኩት እግዚአብሔር ዕቃ ብላችሁ እንዳትጠይቁኝ፣ መጽሐፍ ቅዱስን ስትገልጡ በዚህ በቅዱስ ማቴዎስ ወንጌል በ16ኛው ምዕራፍ ቁጥር 24 ላይ አንድ የተጻፈ እግዚአብሔርን ቃል ታገኛላችሁ። ይህንን ቃል በመንፈስ ሆኛ ያነብላችኋለሁ፣ እናንተም በመንፈስ ሆናችሁ ስሙ። ይርዳል በዚያን ጊዜ ኢየሱስም ለደቀ መዛሙርቱ እንዲህ አለ፣ ይላል እኔን መከተል የሚወድ ቢኖር ምን ያደርጋል? ነጋ ራሱን ይካድ፣ ከዚያም መስቀሉን ተሸክሞ ይከተለኝ፣ ይላል። ጥሪው ይሄ ነው። በቃ እኔን መከተል የሚወድ አምላካችን የታመነ ነው። ዴሞክራት ልንገራችሁ፣ ወጣቶች ዛሬ ትኩረት ያልሰጣችሁት ገንዘብ ነገ አያኖራችሁ። ዛሬ የምትበትነው ነገ ላይ ተመልሶ አይመጣም። ጉልበት እያለ እውቀት እያለ ሰብስብ፣ ጥሪት ሰብስብ ነገ በሰው እጅ እንዳትወድቅ ያደርጋል። ነገ የሰው ፊት እንዳትመለከት ያደርጋል። የጨለማ ግሮሰሪዎች ውስጥ አትበትን ገንዘብህን። ለአዝማሪና ለጎዳና ሴቶች አትበትን ገንዘብህን። ገንዘብ ካላስገባኸው ዝም ብለ የምታወጣው ከሆነ አላቂ ነው። የፈለገ ቢሊዮን ዶላር ይሁን። አላየህም በአለም ላይ ስንት የነበራቸው ሰዎች ጎዳና ላይ ወድቀው። የማያልቅ የሚመስልህ ገንዘብ ያልቃል። ገንዘብህ አይደለም እድሜህ ያልቃል። እዚህ ገንዘብህን እንዴት እንደምትይዘው እወቅ። ጠቢብ ሁን፣ እንደ ጉንዳን በበጋ ሰብስብ። ክረምት ማለት ከላይ ዝናብ ከታይ ጭቃ፣ ማንም አንተን ሊያገዝህ የማይችልበት ጊዜ ነው። በቃ አንደርግራውንድ ይገባል፣ ከመሬት በታች ይገባል። እህሉን ሰብስቦ ተጨማሪ ደግሞ የሰበሰብኩት አይበቃም ካለም አንዳንድ የራሱን ጥበብ እየተጠቀመ ጥቃቅን ነፍሳትን፣ ኢንሴክቶችን እነሱን ምናምን በሸረሪት ድር ምናምን አሰራ ሰራ አድርጎ የሆነ ቀን እመገባቸዋለሁ ብሎ እንደዛ ሁለት ቋት ያለው መስራት አለ። እንዲህ እየበላ ካልሰራ አደጋ አለ። ወይ አመጋገብህን ቀንስ፣ ወይ ስራ ስራ። እንደ ማሽን የሚቀረጥፍ ሰው አለ። ከጠዋት ጀምሮ ይውላችሁ። ሰው በጣም የሚበዛባቸው ቦታዎች የት ናቸው? ምግብ ቤቶች። ስጋ ቤትማ በስማ ሻቦላ ነው የሚመስለው፣ የጦርነት ሁሉ ቢላዋ ቢላዋ ይዞ ጫጫታው ሆኖ። መብላት ጥሩ ነው፣ መጫወት ጥሩ ነው። ምት በላው ግን በራስ ገንዘብ ነው ወይ? ሁሌ ተጋብዛ አይሆንም፣ ሁሌ ተከፍሎለ አይሆንም። ሥራ መስራት አለብህ። ደሞ እንደዚህ አይቀጥልም፣ ሁሌ ፋሲካ የለም። በጋነው ለክረምት አስብ፣ ብርሃን ነው ለመጪው ጨለማ አስብ። እና ከጉንዳን ተማር ታካች በትላንትናው እለት በጋሻው በራሱ ቸርች ውስጥ እያለቀሰ የሰበከው የእመቤታችን ድንግል ማርያም ስብከት በእጅ ገብቷል። እንደሚታወቀው በቅርቡ አንዲት በምንፍቅና እምነት ውስጥ ያለች ሴት በእመቤታችን ስለ አድኖ ያልተገባ እያልተገባ ነገር ስታደርግ የነበረ ሲሆን ይህንን የተመለከተው በጋሻው ትላንት ማምሻው ላይ በአዳራሽ ለተሰበሰበው ሕዝብ በቁጣ እያለቀሰ እመቤታችንን አጥንኩ የአምላክ እናትናት እያለ የተናገራቸው ሲሆን እለት ቅዳሜ 11 ሰዓት በጀመረው ፕሮግራም ላይ በቸርች ለተሰበሰበው መን የተለያዩ ግብዣ የተደረገላቸው ፓስተሮች ስለመ ቤታችን እንዲሁም ስለ ቅዱሳን መላእክት ሲነግራቸው አምሽቷል። በስብከቱም ለምንድነው የማርያም ስም ሲጠራ ክፉ መንፈስ እንዳደረበት ሰው የምንቀጠቀጠው? ቆይ ምን አይነት በሽታ ነው? እሷ እኮ የጌታችን እናት ናት። ወይንስ ኦርቶዶክሳን ስለሚጠሯት፣ ስለሚያከብሯት፣ ስለሚወዷት ነው? እኛ አገነስት ሆን ነው? ከሁሉም እኛ ከምንሰብካቸው ከነ ጳውሎስ ከነ ሊዲያ 12 ዓመት ደም ከሚፈዛት ከዛ ሴት ማን ይቀርባል ለጌታ? ታዲያ ለምንድን ነው ልባችን እምቢ ያለን? ሲል ተናገራቸው። ታዲያ በዚህ ንግግ ችግሩ በጣም የተሰማቸው ብዙዎች ያለቀሱ ሲሆን በርካታ ፓስተሮችና ነብይ ተብዮችም ስብከቱ ሲያልቅ ለቀወቷል። መንፈሱ መቼ ያስቀምጥና እመኑኝ፣ በቅርቡ ተሸውደውና በጥቅም ተገዝተ ይሄዱ ወንድምቶቻችን ወደ ታላቁ ኦርቶዶክስ ተዋህዶ ቤተክርስቲያን ይመልሳል። እንግዲህ እምነቱን ቀይሮ በዛኛው ቤተ እምነት ቢሆንም ነገር ግን አካሉ ዛቱን እንጂ በነብሱ በሀሳቡ እዚች ቅድስት ቤተክርስቲያን ላይ ነው ያለው። ምክንያቱም እዛ ሲያስተምር እችን ቤተክርስቲያን ሳይና፣ ስለዚች ዚች ቤተክርስቲያን ሳያወራ እዛ አያስተምርም። እዚህ ሙሉ መንፈሱ እዚች ቤተክርስቲያን ላይ ነው ያለው። እንግዲህ እግዚአብሔር አምላክ የልቦናን ይመልሰና ይቅር ይበልንና ወደ ቀደመው ቤት ያምጣ ብለን እንለምናለን። አሁን ደግሞ የመወሳችሁ እስኪ በጽንስ ላይ ያላችሁ እናቶች ይህንን የመምህር ዶክተር ወዳስን ትምህርት ስሙት። ስለ የጸነሳችሁ ሴቶች ራሱ የምታወጡትን ቃል መጠንቀቅ። ለምሳሌ ሐሜተኛ አትሆኑ ለምሳሌ ቡና ዳር ቁጭ ብላችሁ ፅንሳችሁ እንን ንንንን እንዴት ናትች ሴት ምናምን ይሄ ምናምን ብላችሁ በጣም ሐሜተኛ ከሆናችሁ ፅንሱ ላይ ጉዳት ማድረስ ነው በራሱ በጣም ሐሜተኛ ምናልባት አንጎሉ የሐሜት መንፈስ የሚያድርበት ስለዚህ መጠንቀቅ ያስፈልጋልና ፅንሶች ጭምር የሚወጣውን መልካም ቃልና ክፉ ቃል ማድመጥና መልካም ቃል የሚነገራቸው ፅንሶች በዛ ቃል የመደሰት የመቦረቅ የመፍታታት በአንጻሩ ደግሞ ክፉ ቃላት የሚሰሙ ፅንሶች ደግሞ ከተወለዱ በኋላ አሉታዊ ጉዳት የጎንዮች ጉዳት ይደርስባቸዋል። ይህን እንድትረዱ እፈልጋለሁ እፈልጋለሁ። በሂደትም እራሱ ከተወለዱ በኋላ በጣም ምከሯቸው እንጂ አትስደቧቸው። ህፃናትን ደደብ፣ የማትረባ ቆሻሻ፣ ምናምን እያልን ስንሰድባቸው እኔ ደደብ ነኝ እኔ ማርለባ ነኝ እኔ ቆሻሻ ነኝ እያሉ እነሱ የሰሙትን ለአእምሯቸው ይነግራሉ፣ ለአእምሯቸው ይነግራሉ። ሴቭ ይሆናል ማለት ነው። ካደጉም በኋላ ማይረቡ ማይጠቅሙ ቆሻሾች ነን እያሉ ያ ቃል አእምሯቸው ለምዶት መለወጥ ይከብዳቸዋል። ስለዚህ በጣም የምናወጣቸውን ቃላት በጣም መጠንቀቅ ያስፈልጋል። በጣም በጣም በጣም በጣም በጣም መልካም ቃላት ብቻ ከኛ ሊሰማ ይገባል። በመምራችን ቃሎትን ያሰማልን። እንግዲህ ትልቅ መልእክት ነው ያስተላለፉት። በጽንስ ላይ ያላችሁ ሴቶች ሁላችሁም ከመጥፎ ነገር ከዚህ አይነት ከመጥፎ ልማድ እንድትጠበቁ ትልቅ መልእክት ነው ያስተላለፉልን። አሁን ደግሞ በመጨረሻ የማስመለክታችሁ ፓስተር ቸሬ የተናገሩት ድንቅ የሆነ ንግግር ነው። ወደዛ ወስዳችኋለሁ። በአዲስ መረጃ ተመልሼ እስከመጣ ድረስ ሰላም ቆዩልኝ። ደሃን የሚያስርበው፣ ደሃን የሚያሳርዘው፣ ደሃን የሚጥለው፣ ደሃን የሚያስጨንቀው፣ ደሃን ግራ የሚያጋባው፣ ደሃን የሚጥለው እግዚአብሔር አይደለም። አሮጌ እንኳን ልብስ ለመስጠት በጣም የሚሳቀቁ የሚጨነቁ፣ የሚጸልዩ ሰዎች አሉ። የማይለብሱትን አውጥቶ ለመስጠት እንኳን የማይለብሱትን ሰጥተው ሌላው ሰውዬ አዲስ ሆኖለት ለብሶት ብድስታ መከራውን መታረዙን ሊያሳልፍበት የሚችልበትን እድል ዘግተውበት ቁምሳጥንስ እንዲታረዝ የሚያደርጉ ሰዎች አሉ። ማስታት የማትችሉ ሰዎች ራሩ፣ ጸልዩላችሁ፣ እዘኑላችሁ። ማድረግ የምትችሉ ሰዎች ደግሞ እንዳቀማችሁ ስታደርጉ አታስቀረጹት። ዩቲዩብ ምናምን አትስሩበት። አሁን ነጋዴ ነው ከተማውን የሞላው። ነጋዴ እንባ፣ ነጋዴ ድህነት፣ ነጋዴ የሰዎችን ፊት፣ ነጋዴ ሕጻናትን። እነዚህ ሕጻናቶች እኮ ያድጋሉ። እግዚአብሔር እኮ ያሳድጋቸዋል። እኛም እኮ ይሄው አድገን እዚህ ጋር መተን ቆመነ በመከራ በችግር በብዙ ጣውረድ አልፈናል። ያኔ እንደዛ አይነት ችግር ላይ ፋፋ ምናምን እየተባለ እኛም እኮ ተረርተናል ተረርተናል። ዩኤስኤ ዘይት እኮ ተረርታለች። እናት የዛኔ ሰብስበውን ቀርጸውም ቢሆን እግዚአብሔር ያሳያችሁ። የኛ ሀገር ሰው ደግሞ መጫወቻ ነው የሚያደርግ። ሸሚዝ እንኳ ስትቀየር እሚል ማዕት ነገር አለ። ሰው ሲወድቅ ጠብቀን አበባ እንገዛለታል። ሰው ሲወድቅ ጠብቀን የህክምና እናዋጣለታል። በጤና እንዲኖር ሳንፈቅድለት ሊሞት ሲል ለመቅበር እንሯሯጣለን። እግዚአብሔር ሆይ ጠብቀን።